የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ፍራንሲስ አረፉ። ለረጅም ጊዜ በከባድ የጤና ችግር በሕክምና ላይ የቆዩት የ88 ዓመቱ አዛውንት የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ማረፋቸውን ቫቲካን አስታወቀች። ወደ ጵጵስናው መንበር ከመምጣታቸው በፊት ካርዲናል ጆርጅ ማሪዮ በርጎሊዮ በመባል ይታወቁ የነበሩት ጳጳሱ ቀዳሚያቸው ፖፕ ቤኔዲክት አስራስድስተኛ መንበራቸውን መልቀቃቸውን ተከትሎ ነበር። በአውሮፓውያኑ መጋቢት ሀያ አስራ ሶስት የካቶሊክ ቤተ ክርስቲያን እንዲመሩ የተመረጡት ፖፕ ፍራንሲስ ለወራት በህክምና ላይ በነበሩት ጊዜያት ከአደባባይ ርቆ ከቆዩ በኋላ እሁድ ዕለት በተከበረው የትንሣኤ በዓል በቅዱስ ጴጥሮስ ለተሰበሰበው ምዕመናን በአካል ተገኝተው የትንሣኤ በዓል መልእክት አስተላልፎ ነበር። ጳጳሱ ዛሬ ሰኞ ሚያዝያ አስራ ሶስት ሀያ አስራ ሰባት ዓመተ ምህረት በፋሲካ በዓል ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ ማርታ መኖሪያ ቤታቸው ውስጥ በ ሰማኒያ ስምንት ዓመት ዕድሜያቸው ማረፋቸውን የካቶሊክ ቤተ ክርስቲያን አስታውቃለች። ብጹእነታቸው ካርዲናል ፋሬል በጳጳሱ ሞት ሀዘን ውስጥ ሆነው የተወደዳቸው ወንድሞችና እህቶች የቅዱስ አባታችን ፍራንሲስ ሞትን በጥልቅ ሀዘን አሳውቃሉ ሲሉ የጳጳሱን ህልፈት ይፋ አድርጓል። ዛሬ ሰኞ ጠዋት ላይ ቫቲካን ውስጥ ማረፋቸውን የጠቀሱት ካርዲናል ፋሬል ፍራንሲስ ወደ አባታቸው ቤት ተመልሷል፣ ህይወታቸውን ለጌታና ለቤተ ክርስቲያናቸው ሰጥቶ ነበር ብለዋል። አቡነ ፍራንሲስ ከደቡብ አሜሪካ የተሾሙ የመጀመሪያው ልቀ ጳጳስ ናቸው። ግሪጎሪ ሳልሳዊ በ741 ህይወታቸው ካለፈ በኋላ ለሮማ ካቶሊክ ከአውሮፓ ውጭ ሊቀ ጳጳስ ሴሾም አቡነ ፍራንሲስ የመጀመሪያ ናቸው። የጳጳስ ውልፈት ይፋ መደረጉን ተከትሎ በመላው ዓለም ያሉ የካቶሊክ እምነት ተከታዮች እንዲሁም ታላላቅ የአገራት መሪዎች ሀዘናቸውን እየገለጹ ነው። የሆላንድ ጠቅላይ ሚኒስትር ዲክ ስኮፍ ፖፕ ፍራንሲስ በሁሉም መስኮች የህዝብ ሰው ነበሩ ያሉ ሲሆን፣ የአውሮፓ ፓርላማ ፕሬዝዳንት ሮበርታ ሜትሶላ ደግሞ የሌሎችንም ገጽ የሚያፈካው ፈገግታቸው በመላው ዓለም ሚሊዮኖችን ለማማረክ ችሏል ብሏል የእስራኤል ፕሬዝዳንት አይሳክ ሄርዞይ ሊቀ ጳጳስ ፍራንሲስን ወሰን የሌለው ርህራሄ ባለቤት ሲሉ አወድሷቸዋል የስዊዘርላንድ ፕሬዝዳንት ካሪል ኬለር ሱተር ደግሞ ፖፕ ፍራንሲስ ታላቅ መንፈሳዊ መሪ የማይደክማቸው የሰላም ተከራካሪ በማለት በዕልፈታቸው ማዘናቸውን ገልጿል የስኮትላንድ ተቀዳሚ ሚኒስትር ጆን ሲዊንም በተመሳሳይ ጳጳሱን የሰላም የመቻቻልና የእርቅ ድምፅ ስሉ ገልጿቸዋል። ሚኪነኝ አብሬያቸው የቆየሁት ከሚኪታቦድንፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ነፍስ ይማር።